አይሰማም እንዴ? ይሰማል። አይሰማም እንዴ? መረጃ አይናቅም። ሰው በአንድ ዓመት ውስጥ ሁለት መኪናና ሁለት ቤት ሲገዛ አንተ አትባንንም እንዴ? ደግሞ እኮ እነዚህ እነዚህ ይሄኛው ማሪቆስ ምላሽ ሰጥቶኛል። ማሪቆስ ካለህ አንድ ቁጥር ጽፍልኛለህ። ማሪቆስ እዚህ መታ አብራራ፣ እዚህ መታ አብራራ። እሺ ከተሰማ እዚህ መታ አብራራ። ማሪቆስ እኔ በውስጥ ውስጥ አይመቸኝም እኮ ማሪቆስ ያለ ይሄ ማሪቆስ ማለት ይሄኛው ይሄኛው ተባባሪ የተባለው ሰውዬ ሪከርድ አድርጎልኛል። ሪከርድ አድርጓል። እንግዲህ ሪከርዱን አብረን ነው የምሰማው፣ ግን እዚህ ውስጥ ካለህ ግባሽ። እኔ ቪዲዮ አላጠፋም ጨምሬ ነው የምሰራው። እዚህ መተ ማብራራት መቻል አለበ ማሪቆስ እዚህ መተ ማብራራት መቻል አለብህ የሚባል መረጃ ደረሰኛል። እንግዲህ ማስረጃ ጠይቅ ያለው ማስረጃውን ደግሞ በጋራ የምናየው ይሆናል። ባልና ሚስቶች ከተስማሙ ይቀርባሉ። አንድ ልጅ ካለው ግን እሱን አያድርገኝ የእውነቴ ነው ብላችሁ አሁንም የተጀመረው ነገር አለ። ጭራሽ በጭራሽ በጭራሽ እንደገና ወደ ዜሮ ነው የሚመለሰው። የማህሌትን እዳ በሙሉ የሚከፍለው እሱ ነው። የፈራው ለዚህ ነው፣ የፈራው ለዚህ ነው። አባቴ አክሱማየት የምትባለው? ማህሌት ትግሪ አይደለች። አክሱማይት ብላ ነው ለልጅቷ ስም ያወጣችላት። አክሱማይት ሚኪያስ፣ ያኛው ማሪቆስ የተባለው ደግሞ ከየት እንደተወለደ እናውቀዋለን። እናቱም ከኔ ጋር ታወራለች። ይችኛው ግን አክሱማይት የምትባሏ የመሐሌት ልጅ ሳትሆን አትቀርም ወላሂ አለችኝ። እዚህ ጋር ስክሪን ሾቹን ታሳያቸዋለሁ። ይኸው ባሏ ልታገናኘ ሄደችው እና በወለደች ጊዜ ባለቤት የራሱ ሂዶ ጠይቋታል። አራስ ቤት እየመጡ የሚያድሩት እኛ ቤት ነበረ ብላለች። ላፍቶ ከፈለክ ላፍቶ ያሉ ልጆችን ጠይቅ ብላለች። የማህሌት አንድ ልጅ አለችው። ሚኪያስ እንግዲህ መረጃ ካላችሁ ልጅቷን ማቅረብ ነው፣ ሕፃኑ፣ እናትሽ ማናት? አባትሽ ማን ነው? ተጫውተውበታል እኮ ይሄንን ህዝብ እኮ በጣም እኮ ሊጫውቱበት። ሰውዬው እኮ ሚኪ ነው እናንተ ሚስኪን ነው ተፋታው ትሉኝ ያላችሁ እንጂ ከጀርባ ሌላ ታሪክ እንዳለ እኔ ገብቶኛል። ፈልፍዬ ነው የማወጣው። ቆይታ ያላችሁ ዝም ብላችሁ የህፃናቶቹ ፎቶ እኮ በእጄ እኮ ነው። ግን እኔ ያው ፐርሰናል ህይወት ስለማያስፈልግ እንትን ማለት የሱ የግል ህይወቱ ስለማያስፈልገኝ ነው እንጂ ሀቢባ እኮ እኮ ከሀገር ቤት ስትቀይር ሁሉ እኮ የምሰማ ሰው ነኝ። ችግር የለብኝም። እንቅልፍ አልተኛማ በነገራችን ላይ ሚኪያስ ከማህሌት ልጅ ካለው የማህሌት ኔዳ በሙሉ የሚከፍለው ሚኪያስ ነው። ምክንያቱም መኪኖቹ አሉ፣ ቤቱ አለ። ዘና ብለን ሽጠን ዘና ብለን መከፋፈል ነው። አባቴ ባናት ተተገል ምድረቅ ቆሻሻ እዛው ስትለምን ትኖራት አለ። እንደዚህ ከሆነ መቼም አንፈታ። አሁን እነ ዮናስ እናስማረ ካላችሁ ዳይ እንትና ማሪቆስም ይመጣል ኢንሻአላ። ንግቡ ለእናንተ ነው ከሩቁ ቦታ ላይ እሺ ዮናስ ዮናስ ግባ፣ ዮናስም ግባ፣ አስማረም ግቢ፣ ጀሚ፣ አልማዝ፣ ሁላችሁም ተሰባሰቡ። ጉድ ይዤላችሁ መጥቻለሁ። ቀድሞ እንዳይሸጠው ታግዶ የለ። ከየት አባቷ አምጥቶ ነው የሚሸጠው? እኮ እገዳ ላይ ነው ያለው። ኮይንን ኮይንን አስገቧት። ዮናስ ሰላም፣ ሰላም መብረቁ፣ እንዴት ናችሁ? አለን አለን። ሚኪ ከማህሌት አንድ ልጅ አለው እየተባለ አቤት፣ አቤት። ሰላም መብረቁ፣ እንዴት ናችሁ? ሰላም ናችሁ? ሰላም ነው፣ ሰላም ነው። ኧረ የሚገርም ነው። በጣም ያሳዝናል። አክሱ ማየት የምትባል ልጅ አለችው። እሺ ላፍቶ ሰፈር ያላችሁ ሰዎች ትገባላችሁ። ላፍቶ ላፍቶ አካባቢ ያደጋቸው ያደጋችሁ ልጆች ትገባላችሁ። ቆይ ለምንናችሁ እናችሁ ነው። ግን ብዙሃኖቻችሁ ምስጢር ሚስተር ትደብቃላችሁ፣ ስለምትፈሩ ነው። ዳ ያድርሱለት። ሚኪ ሁለት ልጆች አሉት። እጂን አስገባት። ሁለት ልጆች አሉት። አንደኛው ማሪቆስ ሚኪያስ ሲሆን እናቱን አውቃታለሁ ነው። የእናቱ ፎቶ አለኝ። የአክሱማየት ሚኪያስ እናት ማን ነች? ማህሌት ትሆናለች። ገብቶኛል። እኔ ማዘር ራሱ እኔ ማዘር ነው። አንቀየም ይይዛቸው ሲጀምር ገብቶኛል። ማዘር ቤተኛ ነው ሲልኮ ግልጽ እኮ ምንድን ነው አላውቅም የሚለው እኔ የማላቀውን እናቷኔ እናቷን ቤት ቤትኮ እሱ ያቋር ስትል ትዳር ይዘው ተቀምጠው ነበር ማለት ነው። ቆይ ቆይ ቆይ ቆይ ወንድሞቹ በውስጥ አናግረን ነው የሚሉት፣ ወንድሞቹ የማህሌት ወንድሞች። ስለዚህ ምንድነው ያለኝ አማራጭ ማዘርን በድጋሚ መጥራት ነው። ማዘር ልቅረብ ብላለች። ማዘር ማቅረብ ነው ይሄን ነገር ታወጣለች፣ ታወጣለች። ማዘር ይሄን ነገር ካላወጡ እስር ቤት ነው የማስገባውት፣ ወላሂ፣ ወላሂ። ከዚህ በኋላ ዝነት የሚባል ነገር የለም፣ ትእዛዝ ብቻ ነው የሚጠብቁት። የሚኪያስ የማህሌት የልጄ ባለው ውሽማ ነው ብትሉ ማዘር፣ ምን ችግር አለው? ለምን ትፈራላችሁ? በሶስት ስልክ እየተከታተላችሁ ምን ችግር አለው? ሚኪያስ ሲያዝ ማህሌት ትያዛለች። አራት ነጥብ እንደ ያ ለነዳ ነው እያለ ሻንጣ ሲያሳየን የነበረው እና እነዚህ ሰዎች ገንዘብ የተቀበሉበት ሰሞን፣ የተወሰደባቸው ሰሞን ተመሳሳይ ሰሞን ነው ስለዚህ ማህሌት ላይ ማለት ሚኪ ልጅ ካለው መሐላቱ በሚኪ ስም ነው። ሁሉም ነገር ሲጀምር ስራ የለበት ሰው አይፈራም። አይፈራ ስራ ያለበት ሰው ብቻ ነው የሚፈራው። እመነኝ ነው ምል የነዚህ ሰውዬ የብር እጅ ላይ ካለ አንድት ብር አንድት ብር አሁን ብቻ ነው የምፈልገው። ማዘርን ጠርቼ የሚኪ ልጅ ከማህሌት መኖሩን ማወቅ ፈልጋለሁ። መረጃ የእናቅም አባቴ ከትንሽ መረጃን ወደ ትልቅ መረጃ የምታድገው እኔ እንደ ቀልድ የተወራው ሁሉ አይቀርኝም፣ ሳጣራ እና ዮናስ ሚኪ ልጅ አለው እየተባለ ነው ከማህሌት ሰው። ያ መኪና የእናንተ ነው ማለት ነው። በገዛ ብር በአስር ሚሊዮን መኪና ይነዳበታል። አንተ አንጀትህን ስራ አባቴ፣ ሶፍት ታዞራለህ። እንዲህ አይነት ዘመን ላይ የደረስን ይህች ምድር በደለኞች ምድር ነች። አስማራን አስገቡት። መዓዛ ትቀራለች። ማሪቆስ ምላሽ ሰጥቶኛል። የማሪቆስ ምላሽ ትክክል ነው ወይንስ አይደለም? እንግዲህ አስማራ የሰጠኝ ተባባሪ ነው ወይስ የሰጠኝ እሺ፣ ላፍቶ ሰፈር ያላቸው ላፍቶ ሰፈር ሚኪያስን በደንብ የምታውቁት ልጆች ወይንም ዱሬሳን ዱሬሳን ወይ ሚኪያስን በደንብ የምታውቁት ልጆች ሌባ የሌባ ልጅ፣ ምን ብዬ ነው ምቀናው? እኔ ዘርፌ ላሳየን እንዴ ኩላሊትህን አሰንቼ ዘርፌ? ሞታ ልጅ ምርጥ ልጅ ነኝ እኔ። በሰው ገንዘብ አልቀናም። ሰርቶ በሚያመጡት ገንዘብ ነው ምቀናው። በምን ነው ምቀናው? የኔ የግሪን ጣብ የሚያክል ሰውዬ በከካ ድሀ፣ የድሀ ልጅ እንዳንተ ቆሎዬ ብለው ያደኩ ልጅ እንዳልመስለ በሰው ገንዘብ አይቀናም በስርቆት ገንዘብ አይቀናም። በመጥፎ ስራ አይቀናም። የሚቀናው በመልካም ነገር ነው። የሚቀናው በመልካም ጸባይ ነው። የሚቀናው ጥሩ ነገር ተሰርቶ በመጣ ነገር ነው። ባህላል ነው። የሰው ገንዘብ ማዝበርበር ጀግንነት መሰለኝ። ቁስላ ለማይ እዚህ ጋር ቁጭ ብሎ ገንዘባቸው የተበሉት ሰዎች በሱ ተበልተ ቁጭ ብሎ አንተ ትቀናለት ለኛለ ማትበርበርን ምን እንደሆነ አሳይህ። እሺ ማዕዛ መተሽ ከሆነ ማዕዛ አንድ ቁጥር ጻፊ። ማዕዛ የለ ዳይ ማዕዛ መተሽ ከሆነ ማዕዛ ጥቂታችሁ የሚያስቡ ወጣት ነው ያለውና አብዛኛው ስርቆት በስርቆት ይቀናል። ስርቆት አየሁ እንት እንደሚያሸማቀቅ አገር ለመግባት ፈርቶ እኮ ዱባይ ላይ እኮ ቤት ለቤት ኮ ሴት ለሴት ማለት አሮጊቶች ለአሮጊቶች ሹገር ማሚጋ እየተኛ ኮ አዳሩን አረቄ እየጠጣ አየሁ። ስርቆት እንደዚህ ያሳፍራል። ሰርቀህ በሰው ገንዘብ አጭበርብረህ ያመጣው ገንዘብ ወይ ለሆነ ሰዓት ለፎቶ፣ ወይ ለሆነ ሰዓት ለጉራ ነው የሚሆነው። ከዛ በኋላ ተሸማቀ ነው የምትኖረው። እስኪ ወንድ ነው አሁን ሀገር ይገባ። ለምንድን ነው ሀገር የማይገባው? መኪናውን ማን ነው የሚነዳው? ቤቱ ላይ ማን ነው ይኖረው የሚኖረው? እሱ ይኖርበታል። አየ ሰው ገንዘብ እንደዚህ ነው። ሙንጀሊያ እሺ፣ ወልደውላት መሰለኝ ት ተጋረዋለሽ እእንዴት ነሽ ደህና ነሽ ወይ? ማሪቆስ እንግዲህ እንደዚህ ነው የመለሰልኝ። ከመጣ ጠብቀዋለሁ፣ ካልመጣ ቪዲዮዎቹን አላጠፋም። ሰላም ወንድምህ፣ የመብረቁ ነው ሁሉ ሰላም ቤት ማህሌት ጋር የተዋወቅነው ጎንደር ነው። እኔ ለአገልግሎት ጎንደር አዘዞ ምሎንጌል ሂጄ የጠራች ቤተክርስቲያኗ ነች። ካገለገልኩ በኋላ አይ ቲንክ ባልሳሳት ሰኞ ይመስለኛል ፕሮግራሙን ከጨረስኩ በኋላ ከአንድ ወንድም ቤት ራት ጋብዤ ሄድኩ። እዛ ስጸልይ እዛ ነው እንግዲህ